ሰላም ተወዳጆች እንዴት አላችሁ? ዛሬም እንግዲህ ማፊናኔ በቤታችን የተገኘ ነው። በአዲስ ሀሳብ ነው፣ ያው ግን ሁላችንም የምናውቀው የሚነካን ታሪክ ነው። ብዙ ጊዜ በቤተሰብ ውስጥ በምናድግበት ሰዓት እንደ ቀልድ የምንጠራባቸው ቅጽል ስሞች ምን ያክል ተጽዕኖ አድርሰው እስከ ሕይወታችን ፍጻሜ ድረስ የሚኖረውን ተጽዕኖ ነው እንግዲህ ከአንድ ታሪክ ጋር አድርገን ወደ እናንተ ይዘን የመጣ ነው ዛሬ ደግሞ እንትኑ ታሪኩ ያለው ሶሻል ሚዲያ ላይ ነው ያገኘ ነው በግልም ለኛ ተልኮልን ነበረ እና በሁለት ልጆች መሀል ያለውን ማበላለጥ በልጆች መሀል ያለው ማበላለጥ ምን ያህል ልጆቹን እንደሚጎዳ ልጆቹን በአእምሮ በጣም አሳንሶ አእምሮ አሳንሶ ይባላል። ልጆቹን በስነ ልቦና ጎርቶ ይሁን አይነት ትሮማ ውስጥ ነው የሚከታው እና እሱን ነገር ወላጆች እንዴት ያውታል? አሁንም አለ። አሁን በየቤቱ ባርጅ እ የኔ አጭር የኔ ፉንጋ አይነት አለ እንጂ፣ ደግሞ አሁን ቤተሰብ ውስጥ አንዱ ልጅ ወጣ ያለ ከለር ወይም አቋም ሰውነት ክፍል ካለው አንተ እኮ ካምር ነው የተገኘ። አሁን ብዙቻችን ይሄ የደረሰብን ይመስለኛል። ትክክል ተጠለሽ ነው የተገኘሽው ተጠለሽ ነው የተገኘሽው ምናምን ነበር። ምናደርገው? በዛ ትክክል። በእርግጠኝነት ቤተሰቦቻችንም እንደዚህ የገጠማቸው ነገር ይኖራል። ታሪኮቻችሁን በዚህ ጉዳይ እንግዲህ እናንተም ካላችሁ ወደኛ ኮሜንት ላይ ሀሳብ ትነግሩናላችሁ። በዛውም ደግሞ በዚህ ርዕስ ላይ ስሩልን የምትሉ ካለ ተቀብለን ወደ እናንተ የምናደርስ ይሆናል። ዛሬ ግን ባለታሪካችን ሶሻል ሚዲያ ላይ ነበር ያጋራችሁ። እንግዲህ በቤተሰቦቿ አራት ወንድና ሁለት ሴት ሁለት ሴት ናቸው። ሁለት ሴቶች ደግሞ ሶስተኛና አራተኛ ልጅ ናቸው፣ የመጨረሻዎቹ ናቸው እና እንግዲህ አቶ ወንድ ስላለ እነዚህ ሁለት ሴቶች በጣም የቤተሰቡ ብርቁ ልጆች ነበሩ፣ ብርቆች ነበሩ። እና የመጀመሪያዋ እጂ ሶስተኛዋ ልጅ የተለየ ትኩረትና እንክብካቤ የተሰጣት ነበር። በጣም ቆንጆ ናት በመልክም ባለታሪኳ እንደምትናገረው በእውቀትም በጣም የተሻለ ጎበዝ ናት። ሁለተኛዋ ደግሞ የሰውነት ቅርጿ በጣም ያምራል፣ ነገር ግን ይሄ ጎራዳ የምንለው ግንባራ የምንለው አይነት ነው። እና እንግዲህ ወንድሞቿ የችኛዋን እንግዲህ ያሞካሽዋታል፣ ሞናሊዛውላ የሚል ቅፅል ስም ሰጥተዋታል እና ይቺ ፉንጋ ወይም ግንባራሙ የተባለችው ደግሞ እሷ የማትወደው ቡል ያደርጓታል። በቃ በቀልድም ሆኖ ቡል ያደርጓት ነበር። እንደውም በማትወደው ቅጽል ስም ነበር የሚጠሯት ራሱ። እና ያ እንግዲህ ውስጧ ለካ ቂም፣ ቅናት፣ ጥላቻ ምናምን ፈጥሮባታል። እና እነዚህ ሁለት ልጆች እንግዲህ ሄደው ሄደው ሄደው ወደ ዩኒቨርሲቲ ነው መሰለኝ የሚገቡት። ዩኒቨርሲቲ በተከታታይነት ይገባሉ። ይቺ የመጀመሪያው ቆንጆዋ በትምህርቷ በጣም ሻለ ያለች ተሻለችም ነበረች። ሁለተኛዋ ደግሞ ትምህርት ላይ ደከም ያለች ነበረች ግን ያው ዩኒቨርሲቲ ገብታለች መጀመሪያ ገብታለች ገና ጨርሰች አልጨርሰችም አቋርጣ ወጣች አቋርጣ ትወጣና እንግዲህ ወደ ቤተሰቧ ትመለሳለች አባቷን በግል ከፍሎ ያስተምራታል ይቺ ቆንጅ የዋለች ደግሞ ዩኒቨርሲቲ ውስጥ እየተማረች በዛ የፍቅር ጓደኛ ትይዛለች በትክክል ከዛ እንግዲህ የፍቅር ጓደኛ ከያዘች በኋላ ለእረፍት ወደ ሀገሯ ስትመለስ የፍቅር ጓደኛ ይሄ ነው ብላ ለእህቶቷ አስተዋወቅ ስታስተዋውቃት እህትየው የመጀመሪያ ስሯ የእሷም ጓደኛ መፈለግ ነው ማለት ለበቀል ነው። የዛን ልጅነታቸው ላይ የተፈጠረው ትራውማ አድጎ ነው የእህቷን ነገር እንድትመኝ ያደረጋት። ስለምጠላት ለበቀል ነው። አሁን ልጅቷ እህትየው ምንም የምታውቀው ነገር የለም ትልቅየዋ የምታውቀው የለም። ትንሽየዋ ግን በቃ ሁል ጊዜም ታስበዋለች ማለት ነው። እሷን እንደዚህ ባረኳት እያለች ያን ደግሞ ያደረገው የቤተሰብ የማህበረሰቡ ይሄ አብሮን ያለው ሰው የሚሰጠን ስም የሚሰጠን ይሄ ኒክኔም ከዛ ምን ይሆናል፣ ካስተዋወቀቻት በኋላ እቺ ታላቅየዋ መሟት በማታውቅበት መንገድ ፍቅረኛ ይሸሻል። ከዛ የሆነ ጊዜ ታያለች፣ ከታናሽ ጋር አብረው ሆነዋል፣ አብረው ሆነዋል። እሷ እንደሚፈልግም ነገራት፣ ነገራችን። ከዛ ትልቅ ጻ ቤተሰብ ውስጥ ይፈጠራል። ወንድሞቿም ወላጆቿም እንግዲህ ያችን ታናሽት ይወቅሷታል፣ ይቆጧታል ምናምን ድጋሚ ማለት ነው ድጋሚ ከዛ በኋላ ይሄ ቀጥሎ ራሱ እስከ ሶስት ፍቅረኛ እኮ ነው ቀማቸው። ሶስት ፍቅረኛ እየተከታተለች ቀማቻት፣ ቀማቻት ቀማትና እንግዲህ እቺ እህት እንደውም ይችታለ ታናሽየዋ ትፎክራለች ለቤተሰተኛቻው ከቆንጅየዋ ልጅ ቀድሜ ነው የማገባው። እሷ አያመጣችሁንም እንደምታገባ በጣም እርግጠኛ ሆና ትናገር ነበረ። በጣም ከዛ እንግዲህ በስተመጨረሻ እንዲህ እንዲሄዱና ምን ይፈጠራል? እቺ ታናሽየዋ ይሄ ትሮማው ነበረባት በማንም ያለመፈለግ ስሜት፣ ማንም አይወደኝም ውበት የለኝም አልፈለግም የሚል ስሜት ነበራት። እና ወደ ሱስጥም ይሄን ለማሸነፍ ከጓደኞቿ ጋር ወደ ሱስ ውስጥ ገባለች። በጣም ሱሰኛም ነበረች ትሆናለች። ከዛ እንግዲህ መጨረሻ ላይ ምንድነው የሚሆነው? እቺ ታላቅየዋ አዲስ ቦይፍሬንድ ትተዋወቅና ወደ ህይወቷ ታመጣለች። ግን ለእህቷ አላስተዋወቀቻትም። የሚገርመው ሽማግሌ እንኳን ስታስልክህትየው እሷ በሌለችበት እሷ በማትኖርበት ጊዜ ጠብቃ ከጓደኞቿ ጋር ለመዝናናት በወጣሽ ጊዜ ነው እሷ ሽማግሌዎቹን ያስላከችው ከዛ በተቻኮለ ሁኔታ ሰርጋቸውን ደግሰው ይሄ ሰርግ ለእሷ ተብሎ እንደውም አልተደገሰም ምድሬት የሆነው ስቱዲዮ ነው እኮ ፎቶ እራሱ የተነሱት ሽምግልናው ተደረገ ሽምግልናው ተደረገ ከመዝናናት ስትመለስ ሶሻል ሚዲያ ላይ ፎቶ ነው ያየችው ይሄም ልክ አይደለም እንደው አይ፣ ምን አለች ተናሽ ይሁን አይ ታላቅ ይሁን ታላቅ፣ በቃ ምንም ማድረግ አልችልም። እንደዚህ በፍራቻ ምክንያት ያን ደረጃችሁ ትነግራታለች ነው ብኖር ኖሮ ግን አበላሽ ነበር ብላ ከረችባት፣ ከረችባት ታናሽ ይሁን ማለት ነው። ከዛ እንግዲህ ሙሉ ቤተሰቡ ነው በቃ ፀባዋን ስለሚያውቁ የግራ እየተገበ ያለምን እንዳይበላሽባቸው በሚስጥር ነው የተጠበቁት። ሽምግልናው አልቆ ምናምን ምናምን አስተዋውቂን ትላታለች በተደጋጋሚ። ይሄ አዲሱን ፍቀኛዋን ማለት ነው፣ አሁን የምታገባው ሰው ሳይሽም ያለች እየሸሸች ሰርግም ሳይኖር በድብቅ ነው። ፎቶ ስቱዲዮ ብቻ አድርገው ፎቶ ስቱዲዮ ውስጥ ተነስተው በድብቅ ወደ ቤት ገቡ። ከዛም አረገዘች፣ አረገዘች ወለደች። ግን ምን አለ ካገባች በኋላ ታናሽየዋ እኮ እህቷ ቤት ያች ቆንጆ የዋ ቤት ሄዳማታ ከዛም በፊት የሚገርምሽ አንቺው ከሰርጉም በፊት ልጁን ተከታትላት እግር በእግር አሳይኝ ስትላት እምቢ ስላለቻት ከማግባቷ በፊት እግር በእግር ሄዳኩ አግኝተዋለች። አግኝታው አብረው እንድትሆን በጣም ጠይቀው ነበር፣ ልጁን አስቸግረው ነበረ። ልጁ ምን አለች እሱ ጋር ነው ይሄ ሄዳ አታውቅም። ምን እንደውም ከዚች ልጅ ጋር ከረዥም ጊዜ በኋላ የሚገናኙት ለበዓል ወላጆቻቸው ቤት ሲገኙ ነበረ። አዎ፣ ከእህቷ ጋር አዎ። ከዛ አስታውቂ ምናምን እያለች በተደጋጋሚ እህቷን ታስቸግራት ነበር። ከዛ እንግዲህ በግድ ስልኩን ትፈልግና ባለቤቷን ትቀጥረዋለች እንደዚህ እንደዚህ እንደዚህ ላገኝ ይፈልጋሉ ይላታል። ባልየውም እንግዲህ ምንም እንደማያውቅ ሰው ሆኖ ነው እኮ ታሪኩን ነግረዋለች፣ ግን ቁጭ ካሉ በኋላ ያችኛዋ በመስሪያ ቤት ስትመላለስ እንደምታውቀው ሆና ነው በጣም እንደተጎዳች መንባት አጅባ ምናምን ልትቀማት ማለት ነው። ይሄቷን ድጋሚ ለአራተኛ ጊዜ ልትቀማት ነው ይህን የምታረገው። በጣም ትለምናዋለች። እሱ ደግሞ የህክምና ባለሙያ ስለሆነ የሰውን ስሜት በጣም ይረዳ ለማገዝ ነው። እንደው ስሜቷን ስታወራ ምናምን የምንተረዳ እሱ በልጅነቷ በደረሰባት ይሄ የስነ ልቦና ጉዳት አታምሪ ምናምን እነሱ እንደ ቀልድ የጣሉት ነገር ኢቭን ወላጆቻቸው እኮ አልተከላከሉላትም። አዎ፣ እንደ መሳሳቂያ ነገር የሆነው ግን አሁን ትክክል ነው። ከዛ የህክምና ባለሙያ ስለሆነ የታላቀየው ባለቤት በጣም ተረዳትና፣ እንደውም እሷን ለመምከር ለማስተካከል ይሞክራል። ከዛ ግን እሷ ምንም የምትመለሰው አልሆነችም። እንደውም በሴትነቷ እሱ ለመፈታትን ውጥረት ያደረጋችው ጠጥተን ምናምን እዚሁ እናምሽ ያለች ስትነግረው ነበር። ግን መጨረሻ ላይ በቃ ምንም ማድረግ አልቻለም። እኔ አውቅሻለሁ የእህቴ የእህትሽ ባለቤት ነው እኔ ስላለው ነገር እህቷን በጣም እንደሚያፈቅራት ከእሷ ጋር መኖር እንደሚፈልግ ምናምን በደንብ ያስረዳታል። ከዛ በኋላ በቃ ተለያዩ። እሱ ወደ ቤቱ ተመለሰ ማለት ነው። ከዛ የሆነ ጊዜ እንግዲህ እንደተለመደው ነው ከጓደኞቿ ጋር አይደለም። ከዛ በፊት ምን ሆነ መሰለሽ፣ ልጅቷ ወለደች። ልጇ አመት ሆነው እና የልጇ ልደት እንደ ዋዜማው ቢሆን እና እንደ ነገ ሆኖ ዋዜማው ላይ ሆኖ ድግስ የድግስ የምንለውን የልደት ድግስ የሚለውን እያዘጋጁ እንዳለ፣ እሷ ደግሞ ተነስታ እንኳን ስራ ልታገሳት ተነስታ ከጓደኞቿ ጋር ለመዝናናት ነው የሄደችው። በሄደችበት ያው ሱሳይድ ነበራት እና አዎ ታመሻለች። ግን ቤተሰቦቿ ያው እንደተለም እንደው ይቅርታ ይጠይቋታል ወይ እንደው በዚህ ማለ ለምሳሌ ታሪክ የቤተሰቡ አባል ሁሉ ባህሪዋ በጣም ሲቀየር፣ እንደዚህ ስትሆን፣ ሱሰኛ ስትሆን፣ ወንድሞቿም ወላጆቿም በጣም ይቅርታ እንደዚህ ያደረስንብሻል መሰለንም ነበር ብለው ይቅርታ ይጠይቋታል። እሷም እንግዲህ የተሰማትን ነገር እንደዛ ቡሊ ስትደረግ እንደነበረ በደንብ በለቅሶ ታስረዳቸዋለች። ግን እንግዲህ ያ ስሜት የቀናቱ ስሜት ከውስጡ አልወጣም ነበር ማለት ነው እንግዲህ በታላቅ እህቷ የልጅ ልደት ምንድነው የሚባለው? ኢቭ ነው የሚባለው። ኢቭ ላይ በዋዜማው ላይ ከጓደኞቿ ጋር ታመሻለች። ከዛ ቤተሰቦቿ እንግዲህ ያው እንደለመደው አምሽቷ ሰክራ ትመጣለች በሚል እንግዲህ ፍለጋም አልወጡም ቤተሰቦች ብለው እንግዲህ እጅታ እና እሸት እራሷም ተጠፋለች ማለት ነው። የዩቷ ፍጻሜ ሆነ ማለት ነው። እንግዲህ በማግቢያ በመኳያው እድሜዋ ማለት ነው። እንግዲህ ናችኛዋም የሚገርማችሁ አንቾ የሚገርምሽ እሷ አግብታ ማን ነው እሷ ከሞተሽ በኋላ አላቀቷ በጣም ታማ ነበር። ዶክተር ሁሉ ሳይካትሪስት ሁሉ ስኪያት ባለቤቷ በጣም እገዛም ቢያደርግላት በጣም ታማ፣ ሳይካትሪስት በሳይካትሪስት ነው ወደ ራሷ ሰርቫይቭ ማድረግ የቻለች ሙሉ ነው። ግን እቺኛ በእሷ ላይ ስለሆነ ዲፔንድ እንደሚያደርግናት እኮ በጣም ወዳጅ ነበር አለችና፣ በጣም ተጎዳች። በጣም አዘንሽ። አንደኛ ይኸውላችሁ ያደረገችው ነገር የልጇ ኢቭ ላይ ነው ዘና ለሚዛል ልደት አይከበርም። ሙት ዓመት ነው በቀል የሙት ዓመት መታሰቢያ ነው የሚሆነው። ማለት ቀኑ ራሱ በጣም ዘግናኝ ነው። እንትኑ ሲገናኝ እኛ እንደ ቀልድ የምናደርገው ነገር በጣም ብዙ ሰዎችን እንደሚጎዳ ላይፋቸው ላይ በጣም ብዙ እኛ እንደው በምክርም በተግሳጽም እንደው በስጦታም የማናጠፈው ጠባሳ እንደሚጥል ነው የሚያሳየው። እንደውም ወላጆች በጣም ጥንቃቄ ማድረግ አለባቸው ብዬ ማስበው እኛም ወላጆች ነን ልጆችና ሁለታችንም። ግን ምን አለ መሰለሽ፣ አንዳንዴ ቤተሰብ ውስጥ ሁለት ልጆች ይኖራሉ ወይም ሶስት፣ አንዱ በጣም ጎበዝ ይሆንና የማወዳደር አንተማ እንደዚህ ነህ አየህ ወንድምህን እያሉ ከማወዳደር የአንዱን ችሎታ አንዱ እንዲያደንቀው ማድረግ ባላቸው ተፈጥሮ፣ በሰውነታቸው ቅርጽ አንዳንዱ አባቱን ይመስላል፣ አንዳንዱ ልጅ ይመስላል፣ እናቱን ይመስላል፣ አያት ቅድማያት ምናምን ይመስላል። ይቺ እንደ ባለ ታሪኳ እኮ ታናሽ ነው የአባትየው እህት ነው እናት እናት መስላለች፣ አያቷን ነው የምትመስለው። ከቤተሰቡ ትንሽ ከለሯ ወጣም ያለ ነበረ እና ቤት ዘመድ ይመጣና ኮ ፉንጋ ባረች ባረ ይባላል ይባላል ይላሉ ጠቆር ምናምን ካች ከቤተሰቡ ላይ እቺ ልጅ ቆማ ታጨምርም ወይ እንዴ ምናምን ይሉኛል። ለኔ እንድሮ ሞራል በጣም ሩክስ ነው፣ ነካ አልቻልኩ፣ ከባድ ነው። እና እንደዚህ ስቀን የምናየው ነገር አይደለም። እንደ ቀልድ ቤት ውስጥ ጣል ለምናደርገው ካለ ልጆቹ ላይ ምን ያክል ተጽዕኖ ያው የህይወት ዘመናቸውን የሚነሳ ላይፍታይም አዎ። እቺ ልጅ አሁን ህይወቷን እስከማጣት ማለት ነው። ያለም ተፈዝ ነው። አዎ ኢቨን ይቅርታ ጣይቋ ጻጽቷ ትራሱ ያለመወደድ ስሜት በነገራችን ላይ እንደው እንደ በሽታ መግዚያሪ ማረም ማይባል ነው። በየሄድሽበት አንድ ቦታ ላይ ያለ መፈለግ ስሜት ሰዎች ካሳዩሽ፣ በተለይ ቤተሰብ አባል ላይ በየሄድሽበት ቦታ የማትፈለጊ የማትወደጂ ነው ምትመስሊ ይቆረጣል። እንዳለም እንትኑን እኮ ነው ሙገሳን፣ ፍቅርም እኩል ስጡ፣ ምናምንንድም ክለት ከዛ ጀምሪዋ ምንድነው፣ ልጆችን አታበላልጡ። ልጆችን አለማበላለጥ ሙገሳን፣ ፍቅርም ስንሰጥ በእኩል ማድረግ የአንዱን ችሎታ በአንዱ እንዲደነቅ ማድረግ እንዲደናንቁ ራስ በራስ አብሮ ጊዜ ማሳለፍ እርስ በርስ እንዲከባበሩ እንዲዋደዱ ማድረግ። አዎ እንዲህ አንዳንድ እኮ ካደገ በኋላ እስከ ሞት ድረስ የሚፈላለግ ቤተሰብ ሰምቻ ታቂ። ወንድም ወንድሙን ጥላቻ ከቤተሰብ ይጀምራል። ያንን መገንባት እና እንደዚህ ያለማድረግ አብሮ መጸለይ፣ ጊዜ ማሳለፍ፣ አንድነትን ማጠናከር በጣም ወሳኙ ነገር ነው። ትክክል ነው። እንግዲህ ቪዲዮቻችንን ከወደዳችሁት ቤተሰብ ሁኑን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ደግሞ ተጨማሪ ሀሳቦች እንደዚህ ነገር ብታነሱት የምትሉትን ደግሞ እኛም ተጨማሪ መረጃዎችን አምጥተን ከእናንተ ጋር አብረን የምናወራው ነው የሚሆነው። እኔ ኤንድ ማፊ ፋሚሊ ይሆኑ ሰላም። ቻው ቻው ቻው።